ሰላም ጤና ይስጥልን። ተመልካቾቻችን እንዴት ናችሁ? ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለ2018 ዓመተ ምህረት ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን ማለት እወዳለሁ። ዛሬ እንግዲህ እጅግ የተከበሩ በጣም የምንወዳቸው ትልቅ እንግዳ ይዤላችሁ መጥቻለሁኝ እንግዲህ በኦርቶዶክስ እምነት ተከታዮች በሙሉ ከ2000 በላይ የሚሆኑ የዝማሬ ግጥሞችን የሰሩ በጣም በስፋት አሁን እያገለገሉ በስብከተ ወንጌሉ እያገለገሉ እያስተማሩ የሚገኙ ከሀገር ውጭም ከሀገር ውስጥም እንዲሁም ደግሞ በቅዱስ ማርቆስ ቤተክርስቲያን ስብከተ ወንጌል ክፍል ኃላፊ የሆኑ መጋቤ ምስጢር ቀሲስ ብሩክ አሳመረ ጋር ነው የሚገኘው። የመስቀል በዓልን ከኛ ጋር ሊያሳልፉ ስለመጡ እጅግ አድርገን እናመሰግናለን። እንኳን አደረሰዎት፣ እንኳን አብሮ አደረሰን። የመስቀል በዓል አከባበር ከሃይማኖታዊ ይዘቱ የሃይማኖት ስርዓቱን ካከበርን በኋላ የምናሳልፈው አለ፣ እንደ ቤተሰብ፣ እንደ አካባቢ፣ እርስዎ እንዴት ነበር የሚያሳልፉት? ያው ሁሌ በየአመቱ መስቀል አደባባይ ደመራውን መልኩ ሳልቀርም፣ ከዛ በኋላ 16 ለ17 ሌሊት ማሪት አለ፣ ቅዳሴ አለ እሱን ከቀደስን በኋላ ብዙ ዘመኑን ያሳለፍኩት ከአባቶች ካህናት ጋር የሚዘጋጅ ጸበል ጻድቅ አለ። እርሱን እየቀመስን የበላን የተጫወትን 17 ግማሽ ቀን እዛ ቤተክርስቲያን ነው። ከዛ ደግሞ ቤተሰብ ጥየቃ ወደ ቤተሰብ ይላል። የሃይማኖት ስርዓቱን ከጨረስን በኋላ ለቤተሰብ ጋር ሰብሰብ ብለን እርስዎ የተለየ የሚያስታውሱት ትውስት አለ? የመስቀልን ጊዮርጊስ አደባባይ ጀምሮ ነው እንግዲህ መስቀል ሳቅ ጀመርና ከዛ በኋላ ወደ መስቀል አደባባይ ከመጣ በኋላ እጅግ እጅግ እጅግ ተናፋቂ በዓል ነው። ደህና ደህና አልባሳት ለመልበስ በዛ ላይ ፎቶ ለመነሳት ይሄ አሁን አሁን ሳስበው የሚደንቀኝ ነው፣ እና ፎቶ ተነስቶ ለመታየት ከደመራው ጋር በጣም የሚያጓጓ ነው። የመስቀል በዓል ለኦርቶዶክስነት ተከታይ ምንድን ነው? የድል አርማ ነው። የድነት ምልክት ነው። ዙፋን ጭምር ነው። በጣም ክርስቶስ ንጉስ ነው፣ ካለማስቀድሞ በይበልጥ ደግሞ ንግስናውን ያየ ነው በመስቀል ላይ ነው። በመስቀል ላይ እንደ ባለ ስልጣናት እንደ ዘመናዊ ነገስታት በካባ በወርቅ ዙፋን አልጥም ታየው። እራቁት ራቁት ሆኖ በመስቀል ዙፋነት ነው ንግስናውን ያየ ነው። እንደ ቀኝ አዝማች እና እንደ ግራ አዝማች ወንበዴዎቹ አሉ። እንደ በሰመስገስ በእጁ የገባው ችንካር አለ ውሃ እየጠማው። እንግዲህ በነገስታት ዘንድ እየተራበ እየጠማ በአፈሙዝ አይደለም የሚገዛው ሕዝቡን በፍቅር የገዛበት ትልቅ የመስቀል ውለታ ዙፋንነቱ እናያለን። መስቀል ስንመለከት የክርስቶስን ትልቁን የፍቅር ጥግ ዮሐንስ እንደገለጸው ከዚህ የሚበልጥ ፍቅር የለም ለማንም የለውም የተባለበት የፍቅር ጥግ እርሱን ነው የምናየው። ስለዚህ ስም ደግሞ አለ ከመስቀሉ ላይ ኢየሱስ ናዝራዊ ንጉሠ አይሁድ የሚል ስም አለ። መስቀሉ በደም የታጠበ የተለወሰ መስቀል ነው። ስለዚህ ለዚህ የፍቅር ውለታ ከአእምሮ በላይ ሆነ ስመ ነው ተሳልመ ነው ሰግደለት የማንጨርሰው እና ለክርስቲያኖች ትልቁ የመዳናቸው ምልክት የድላቸው አርማ ነው። የአሸናፊነት ምልክት ነው። ከዛ በኋላ በዓሉን በተመለከተ እንግዲህ በሁለት መልኩ እንመለከተው። አንደኛ እንደ ኢትዮጵያ ብዙ በዓሎቹ ባህላዊ ጭምር ናቸው። የሃይማኖት ባህሉን ካባይ መስቀል እንደ ክርስትናው ክርስቲናው ሁላችንም የምንሳለሙ የምንሰግድለት ዕለት ዕለት የምናማትበት ከቤታችን ከኑሯችን የማይለይ እና ለአምልኮ የምንገለበል ንዋያ ቅዱስ ነው መስቀል። እና ይሄን መስቀል ደግሞ እንደ በዓል ስናከብረው በአመት ሁለት ጊዜ እናስባለን። መስከረም 17 እና መጋቢት አስር ቀን የመስቀሉን በዓል እናከብራለን። ስናከብር ትልቅ የፍቅር ትርጉም ነው ያለው የስምምነት ትርጉም ነው የሰላም ትርጉም ነው ያለው ስቅብዬና መስክነው ጉልበቴ ነው ላወደሰው ከሁለት ሺ በላይ የዝማሬ ግጥሞችን መጻፍ አይከብድም በጣም ለብዙ ዘማሪዎቻችን የእርሶን ስራ ሰጥተው ብዙ ዝማሪዎች ወደ ህዝበ ክርስቲያኑ እንዲደርስ በመዝሙር አማካኝነት አድርገዋል እና ይሄ በጣም ትልቅ መባረክ ነው። እና እስኪ ስለዚህ እናንሳ፣ በተለይ ደግሞ መጀመሪያ ላይ አካባቢ የጻፏቸውን ግጥሞች ማንሳት ብንችል ደስ ይለኛል። ያው ያደግኩት ስድስት ኪሎ አዲስ አበባ አይመርስ ውስጥ የሚገኘው መኖሪያ ለቅዱስ ማርቆስ ቤተክርስቲያን ነው። ከዛ ውጭ የትም ቦታ አልሄድኩም እና እዛ ውስጥ ነው ያደኩትና የአማርኛ መዝሙር መስራት ጀመርኩ። ግዕዞቹ ወደ አማርኛ መተርጎም የግዕዝ መዝሙሮቹ እነሱን እየጠየኩኝ ወደ አማርኛ ይሄ ምን ማለት ነው ማለት ነው እንደሆን ወደ አማ እሱን ደግሞ ወደ ዜማ በዛው ዜማ ማያተ ገንቦ የሚባለው የጭብጭብ ሁለት መዝሙሮች ከዛ ጀመረና፣ ያው ዳግማዊ ምኒልክ አራት ኪሎ እዛ ነው እስከ አስራ ሁለት ክፍል የተማርኩት እዛ ውስጥ ሚኒሚዳ ነበር ሚኒ ሚዲያ ነበረ። ዳምሬክ ይሉታል፣ ዳግማይ ሚልክ ሬዲዮ ከዛ ውስጥ መጽሐፍ ዘጠና አመት ነው ያከብራል የመጽሔት ዝግጅትና ግጥሜ የለም። እዛው ላይ የሚሚልክ ሲተናገረኝ ግጥም ምን ማለት ነው ጻፍ ነው እዛ መጽሔት ላይ ወጣ። ከዛ እሞክራለሁ ማለት ነው አልኩና ወደ መንፈሳዊ ግጥሞች መጻፍ ጀመርኩኝ። ለደብሩ ሰምተት ቤት ሆተ መንግስት ስማያት ይባላል ስለዚህቱ አስረኛ ዓመቱ ሲያከብር አንድ ሙሉ አልበም ሰራው እና በጣም ሙሉ አልበም ሰራው። ያን ጊዜ ማሩሳን ልጆች ነበሩ። በይበልጥ ደግሞ የስድስት ኪሎ ዩኒቨርሲቲ ቋንቋ ተማሪዎች ነበሩ፣ መምህራኖችም ጭምር ነበሩ። አዎ ስለሱ አልበም በደንብ ባቅ ደስ ይለኛል። መምህራኖችም ነበሩ። እና እነሱ ናቸው ግጥሙን ያዩልኝ በጣም ያስተካከሉት እነሱ ናቸው፣ ያስተማሩኝም እነሱ ናቸው ማለት ይቻላል። እና ጠይቃቸዋለሁ እና ብዙ እውቀት ከዛ አግኝቻለሁ። ወደ 14 መዝሙር ነገረ ክርስቶስ፣ ነገረ ማርያም፣ ነገረ ቅዱሳን የቅዱስ ማርቆስን ጨምሮ ያለበት ስራ ወጣ። በጣም በጣም በወቅቱ በብዙ ዝማሪው ዘንድ የሚጠራ የሚወደድ ነበር። የመጀመሪያው በኩሬ እሱ ነው ማለት ነው ስሰራ ከሚሊትር ሴት ባሻገር በጣም ቆንጆ። ከዛ በኋላ በርካታ የመዝሙር ግጥሞችን ሰርተው ለብዙ ዘማሪያን ሰጥተዋል። እና በጣም የተለየ ትርጉም ለእርስዎ የሚሰጡት የትኛው ነው? መዝሙር የሚሰራ በሁለት መልኩ፣ ሌላውም የራሱ የሆነ ሁለት ናቸው። አንደኛዎቹ ራሴ የምሰራቸው ናቸው፣ ለራሴ ይሄ ይሄ ከራሴዎት ጋራ ራሴ ልሰበክበት፣ ራሴ ልማርበት፣ ራሴ ልጸልይበት ብዬ የምሰራዋቸው። ሁለተኛው ደግሞ ዘማ ራሱ በዚህ ጉዳይ ይላል እርስ ይመርጣል። መቼም የእነሱን ሀሳብ ማክበር ይገባል። የራሴም ደሞ ግን ለኔ ትልቅ ቦታ አለው። የራሴም ስራ ቢሆን ለምሳሌ ለሊቀ መዘምራን ቴዎድሮስ ዮሴፍ ብዙ ነው የሰሩት። ብዙ መዝሙሮች አሁንም አሉ የተሰሩት እና እየተሰሩም ናቸው። እና እሱ ላይ ከሰራዋቸው መካከል እኔ አንተ ቤት እኔ አንተ ፊት የሚቆም ሰው አይደለም። ራሴን ነው የሚገልጽ። ምንም ሌላ ውስጥ አልገባው። እና ስሜቴ ይነከዋል እዛ ውስጥ

አንዳንዴ ራሳቸው ጸሐፊዎቹም ሲጽፉት የራሳቸውን ሕይወት ይጽፋሉ። የአካባቢውን ነባራዊ ሁኔታ የተለያየ ቀደም ሲል ያነሳ ነው ተመርኩዘን እንሰራለን፣ እናደርሳለን። ለሰው ለማኙ ከደረሰ በኋላ ደግሞ የሰው ታሪክ ሆኖ ይቀራል። እዚህ ግጥም ላይ እዚህ ሀሳብ ላይ እኮ እኔ ነኝ ያለሁት እኔ ነኝ የተገለጽኩት እኮ ብለው ይላሉ፣ ይሄ ግጥም፣ ይሄ መዝሙር

ግን ፍቅርና ለዘላለም የሚመስልማን። ብዙ የመዝሙር ግጥሞችን ለብዙ ዘማሪዎች ሰጥተዋል ብለናል እና ለምን ያህል ሰው ሰጥተዋል? ምን ምን የሚለውን ሰጥተዋል? ደግሞ የሚገርመው ተመልካቾቻችን፣ ከሀገር ውስጥም ከሀገር ውጭም ላሉ ዘማሪያን ነው ስራዎቱን የሰጡትና እስኪ እሱን ለማስታወስ እንሞክር። ብዙውን የሚወስደው ሊቀ መዘምራን ቴዎድሮስ ዮሴፍ ነው።

ሁለተኛው ኦርቶዶክሳዊ ዝማሬ ምስጋና ናቸው። ለተደረገልኝ ነገር ሁሉ ለእኔ ብቻ ሳይሆን ላንች መደረገልሽ ነገር ሁሉ በአንች ቤት ስላሉ የእግዚአብሔር እጆች ማመስገን አለብን። ሶስተኛ ትምህርት ናቸው። እያንዳንዱ ጉዳዮች አንዳንዱ ጊዜ እንዴ ነው እንዴ እንደዚህ። የመጨረሻው ምስክርነት ነው። መዝሙር መዘመር ማለት መመስከር ማለት ነው። ለእግዚአብሔር በሰው ፊት ይመሰከርልኝ እኔም በአባት ፊት ይመሰክርልሃለሁ። ላ ይሄ ምስክርነት ሁሉም ሰው አደባባይ ወጥቶ ይመሰክረው፣ በዝማሬ ግን እንመሰክራለን። ምክንያቱም ምስክርነት ሲቆም በእግዚአብሔር ፊት ሲቆም መመስከሩ ስለሚታወቅና ይሄ ነው ያለውና ጥንቃቄ የሚያስፈልጋቸው ናቸው። ቡናዬ አውጣ ዳሴ ለክብርሽ ሰላም ለኪ ድንግል ጸጋ ኔ ሞላብሽ ዘማሪ ጃቆን ቀዳሚ ጸጋ አዘነች ድንግላ አደገሰች ፍጹማ ዲያቆልሉ ሰገድ ፍሬዘር አብሰራ ገብርኤል የሚል ዝማሬ አለ። አብሰራ ገብርኤል ለማርያም ወይ ቤላ ወይ ቤላ ተወልድ ይወልድ ብዙዎቹ አንዳንድም መዝሙር ወስዋል። ምናልባት ከኢትዮጵያ ውጭ እንውጣ ካለን ዘማሪት ሲስተር ፋሲካ ምትባል፣ ከዱባይ ቀሲስ ወንደሰን፣ ከእንግሊዝ ቀሲስ እናወድ መጋይ ስራት እናወድ አይምሮ ከባህሬን ብናነሳቸው ብናነሳቸው የሚያልቁ አይመስለኝም። ከዚሁ ጋር እያይዘን እንደውም በጣም በርካታ ስራዎችን ለተለያዩ ሰዎች ሀገር ውጭም ሀገር ውስጥም የሰጡትን ስራ አንስተን የረሱት ስራ የለም ሰጥተው መዝሙር ሆኖ ወጥቶ ከዛ ተመልሰው እርሶ ሲሰሙት እንዴት ያለ ግሩም መዝሙር ነው ብለው ሰምተው የራስ ወቶ ነው አግኝተው ታያቁ። ብዙ ጊዜ የሚያጋጥመን ይሄ ጉዳይ ነው። በዚህ በዝማሬ ውስጥ ያሉት ወንድሞች ያውቁታል፣ በዜማ ፕሮዲስ የሚያደርጉ ሰዎች ያውቁታል። አንድ ሰው ሲፈልግ ይወስዳል። ከዛ በኋላ ወይ ኢኮኖሚ ያጥረዋል፣ ወይም ጊዜ አጥረዋል፣ ወይም የወሰደበት ስሜት ይለያል። ከዛ በኋላ የሚሰራው ውሃ በአስር ዓመት ነው የሚሰራው፣ እና ሲወጣ ሰማዋለሁ ከተሰራ በኋላ። እንደውም ይሄ የሚቆይ ከሆነ ትንሽ ብነካካው ትንሽ ባሳክለው፣ ገብርኤል ማርያምን አበሰራት አበሰራት፣ ወንድ ልጅ ትወልጃለሽ አላት። እንደዚህ አይነት ስራዎች ለመጽሐፍ ለመስራት ሲያስቡ ሲዘጋጁ ቀላል ዝግጅት አይደለም። ምክንያቱም ከሺህ በላይ የሆኑ ጽሑፎችን ስራዎችን ያውም የመንፈሳዊ በጣም ትልቅ ትምህርትና ልመና ጸሎት የያዙን ሀሳቦችን ለመጽሐፍ እንዲሁ በቀላሉ ውድግ ተደርጎ የሚጻፍና የሚሰራ ነው ብዬ አላምንም አላስብም። እና እርስዎ የሚያደርጉት ቅድመ ዝግጅት ምንድን ነው? ይሄን ባቅ ደስ ይለ እንግዲህ አይዲያዎች ሲመጣልኝና ስቀብል ከሰው ምንደማረገው መጽሀፍቶች ነው ማየው ብዙ መጻፎች አሉ፣ በጣም በቤቴ ውስጥ በጣም ብዙ መጻፎች አሉ። እና በዚህ ጉዳይ ላይ ይሄ መጻፍ ይሆናል ብዬ እመረምራለሁ። ምሰራው ሌሊት ነው። ከአስር ሰዓት በኋላ አልተኛም። ቀን ሙሉ ሁለት ሰዓት በኋላም አላመሽም። ግን ከአስር ሰዓት በኋላ ግን ጥሩ ነገር ነው እና ልጆቼም እንዳይረበሹ ኤርፎን አደርጋለሁ። መጻፎችን አያለሁ እና በዛ መልኩ ነው መጽሐፍቶቹን የምመለከት በጣም እርግጠኛ እሆናለሁ ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ተሰርታ ያለቀች ቤተክርስቲያን ሁሉ ነገር የጠናቀቀ ነው አንዷ ቃል ጉዳት ትፈጥራለች ደስ እንዳለንማ አይዘመርም ያልተጻፈም አይዘመርም እና ቃሉ አንዷ ቃል ስለምትጥንቃቄ ስለሚያስፈልገው መጽሐፍቶችን ማስረጃዎች ይዛሉ። የመስቀል በዓል እያከበረ ነው የምንገኘው። ስለ መስቀል እየተዘመረ መዝሙር አለ፣ የሰሩት ዘማሪት ተባረክ ይባላል። የአባቶቻችን ተስፋ ተፈጸመ የሚል ተፈጸመ ተስፋ በማርያም ድንግል ወበቀራኒዮ ተተክለ መድኃኒት መስቀል። መስቀል ተተከለ፣ አባቶች ይሄ ነበር ተስፋቸው። ተስፋ የሚያደርጉት መስቀል እስኪተከል ነበረ። ምክንያቱም ጥባቂያቸው እነሱ በግ እየሰዉ ከብት እየሰዉ በሬ እየሰዉ ዋኖት እየሰዉ ቆይቷል፣ ግን ድነት አልመጣም እና ድነቱ የመጣው እዚህ ቀራንዮ ላይ በተሰዋው መስዋዕት ነው የሚል መስቀሉን ክብር የሚናገር ስራ ሰርተናል። ከዘማሪት ተባረጋ ወበብራንኦ ተተቀሬ መድኃኒት መስቀል ተማሪ ሆኖ ማደጎት ለዚህ የግጥም ስራ ለድርሰት በጣም ትልቅ አስተዋጽኦ አለው ብዬ አምናለሁ። በጣም በእርሶ ህይወት ውስጥ እንዴት ጠቀሙት? ለእኔ ለህይወቴ፣ ለጨዋታ፣ ለንግግርም አብሮ ለማውራትም ለህይወት ተጠቀማለሁ። ከሰው ትልቅ ሰው ጋር ለማውራት በጣም ተጠቅማለሁ። ስለ አምስቱ የጻፏቸው መጽሐፍቶችም ደግሞ እናንሳ። ምን ምንድን ናቸው፣ ምን ምን ላይ ያተኩራሉ የሚለውን እስኪ እናንሳ። ና ሁለቱ የጸሎት መጽሐፍ ናቸው። አንደኛው ጸሎት ስሞን አምዳው የሚል ከቤቶቹ ከእናቱ ተለይቶ አምድ ላይ ሆኖ ይጸል ዞስቶ ላይ ወጥ እና እሱ የጸሌው ጸሎት የዚህ መጽሐፍ ላይ አገኘት በብል ግብራ ባባ ሲባል መጽሐፍ ጸሎት ስሞን አምዳው ይላል ለክርስቶስ ያቀረበው ጸሎት ነው። ህመሙን፣ መገረፉን፣ ቅናቱን ያሰበ የሚጸልይበት ጸሎት ነው። እሱ ጸሎት ወደ አማርኛ ትርጉም ያቀረብኩት ነው። በጣም ደግሞ የተወደደው መጽሐፍ አሁንም የታተመ ያለው መጽሐፍ ፍካሬ ተሻለ መጠን ጨምረን እያዘጋጀም ያለውን ያላልቋል መጽሐፍ ጣም ጥሩ አሁን ይሄኛው መጽሐፍ በደንብ ያስፈልገኛል ብዙ እናቶች አባቶች ያስፈልጋል ያስፈልጋል አዎ በደንብ መጋቤ ምስጢር ከዚህ በኋላ በምን እንጠብቅ እኛ በጣም ብዙ በብዙ ሥራ አግኝተ ነው ታል እርስዎን ከዚህ በኋላም ግን ማግኘት ይፈልጋሉ። በተለይ የክርስትና እምነት ተከታይዎች በሙሉ የእርስን ትምህርት በተለያየ ዘርፍ ማግኘት ይፈልጋልና ከዚህ በኋላስ እንዴት ነው? መቼም ያልተወለዱ የተጸነሱ ግጥሞች አሉ ጊዜ ጠብቀው የሚወጡ በዝማ ደረጃ እነዚህ ናቸው። ግን የእኔ ፍላጎት መጽሐፍት ማዘጋጀት ነው መስጠት ነው መጽሐፍ ከስብከቱ ባሻገር በመጽሐፍ ለህዝቡ ብደርስ ነው በተለየ ግን ያው እንደ እግዚአብሔር ፈቃድ ነው መኖር ያለብን እሱ ባለው ባዘዘው እሱ በወደደው እንግዲህ የእግዚአብሔር ከተማ የመለኮት አገር ስላች የሚነገር አለን እንድንድ ነገር የምትገኙ ኦርቶዶክሳውያን እግዚአብሔር ሰዎች እንኳን ለብርሃነ መስቀሉ አደረሳችሁ 2018 ዓመት የሰላም የፍቅር የበረከት ያደርግልን ላሉ አሜን። መጋቤ ምስጢር ቀሲስ ብሩክ አሳመረ የመስቀል በዓልን ከኛ ጋር ለማክበር እዚህ ድረስ ስለመጡ፣ ጊዜዎትን ስለሰጡን እጅግ አድርገን እናመሰግናለን። ተመልካቾቻችን በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን ማለት እንወዳለን። ሌሎች ዝግጅቶቻችን ይቀጥላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ጊዜ። ሩ ያውቀኛል ስራይ በፊቱ መቼ ተሰወሯል? አትንገሩት ያውገኛል